የካናዳ ፌዴራላዊ አፋጣኝ ምርጫ ጠቅላይ ሚኒስትር ጀስቲን ትሩዶ ስልጣናቸውን በፈቃዳቸው ከለቀቁ በኋላ የተኳቸው ማርክ ካርኔ ከአንድ ወር ተኩል ወይም ከስድስት ሳምንት የቢሮ አገልግሎታቸው በኋላ እየተጀመረ ነው። የካናዳ አስቸኳይ ምርጫ ወይም ስናፕ ኢሌክሽን የአራት ያህል ፓርቲዎች እጩዎች የሚወዳደሩበት ቢሆንም የወግ አጥባቂው የኮንሰርቫቲቭ እና አዲሱ ጠቅላይ ሚኒስትር ማርክ ካርኔ የሚመሩት የሊበራል ፓርቲ ዋነኞቹ እጩ ተወዳዳሪዎች መሆናቸው ተመልክቷል። ኮንሰርቫቲቭ ፓርቲ በፓሪ ፖሊቨር ይመራል። የካናዳ አስቸኳይ ምርጫ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢኮኖሚም በሉዓላዊነትም እየፈራረሰች የመጣችው ካናዳ እንደ ሀገር ልትተርፍ ከሆነ ሃምሳ አንደኛዋ የአሜሪካ ግዛት ሆና መዋሃድ አለባት፣ በዓለማችን ላይ ጠንካራ አሜሪካ መገንባት አለብን የሚለው ማስፈራሪያ ካናዳን ጭንቅጥብ ውስጥ ከከተታት በኋላ ነው። በሳምንቱ መጨረሻ ደግሞ የካናዳን አለመረጋጋት ከሚያፋፍሙ ጉዳዮች አንዱና ፖለቲካዊ መነሳሳት ከኋላው የሚገፋው ነው የተባለ በቫንኮቨር ከተማ የጎዳና ፌስቲቫል እያካሄዱ ባሉ ካናዳውያን ላይ ሆም ብሎ በተሽከርካሪ አደጋ የመግጨት ሴራ ከተፈጸመና የአምስት ዓመት ሕፃን ልጅን ጨምሮ 11 ሰዎች ከተገደሉ በኋላ የሚካሄድ ምርጫ መሆኑ ካናዳውያን በከበደ ስሜት የሚያካሂዱት ነው። ከአራት ወራት በፊት በተደረገ ለመምረጥ ካርድ የወሰዱ ሰዎች ቆጠራ ከ41 ሚሊዮን የካናዳ ዜጎች ውስጥ 545579 የሚመርጡ ናቸው። ፕሬዝደንት ዶናልድ ትራምፕ ወደ ሥልጣን ከመጡ በኋላ ካደረጉ ያደረጓቸው አስደንጋጭ ውሳኔዎች ውስጥ ካናዳ እንደ ሀገር ልትቀጥል ከሆነ ሃምሳ አንደኛዋ የአሜሪካ ግዛት በመሆን መዋሃድ አለባት የሚለው ነው። ሰውየው በስሜት ወይም ያለመነሻ ግን ይህንን አላሉም ይላሉ ተንታኞች። ካናዳ ከፍተኛ የሆነ ብሔራዊ ዳና የሉዓላዊነት ስጋትም ተጋርጧት ቆይታለች። የትራምፕ በዓለም አቀፍ ደረጃ የጣሉት የገቢ ምርቶች ቀረት ወይም ታሪፍ ደግሞ ካናዳን የባሰ ከድጡ ወደ ማጡ የገፋት ነው ይባላል። የካናዳ የተሽከርካሪና የአረብ ብረት ምርት በከፍተኛ ደረጃ ወደ ውጪ በተለይም ወደ አሜሪካ የምትልካቸውና የሀገሪቱን አጠቃላይ ምርት ገቢ ወይም ጂዲፒ ሰፊውን መጠን የሚሸፍን የፋብሪካ ምርቷ ላይ ነው ዶናልድ ትራምፕ 25 በመቶ የታሪፍ ቀረጥ የጣሉት። ከዚያ ወዲህ በመላ ካናዳ የአርበኝነትና የብሔራዊነት ስሜት እያቆጠቆጠ የመጣ ቢሆንም የኢኮኖሚው ማሽቆልቆልና በተለይ ደግሞ ቀደም ሲል ጀምሮ የኪዩቤክ ግዛት የመገንጠልና ራስን የመቻል ጥያቄ ካናዳን ወደ ትራምፕ ኪስ የሚገፋ አደገኛ ስጋት ሆኖ መቀጠሉ ይነገራል። የሆነ ሆኖ በዚህ ፈጣን ምርጫ ነገሮች የተቀየሩ ይመስላል። ኩቤክ ከካናዳ የመነጠልና የነጻነት ጉዳይ ለረጅም ጊዜ ሲንከባለል የመጣ ጉዳይ ቢሆንም አሁን የባሰ ስጋት ሲያጋጥምና የዶናልድ ትራምፕ የመጠቅለል ጥያቄ መረር ብሎ ሲመጣ በኩቤክም በካናዳም ሀገራዊ ስሜትን የቀሰቀሰና ለአንድነት የሚሰራ እጩ ለመምረጥ መዘጋጀታቸውን የቢቢሲ ተንታኝና ዘጋቢ ጄሲካ መርፊ ትናገራለች። ለካናዳ እጩዎች ኩቤክን ማሸነፍ ማለት ትልቅ ትርጉም ወደ ስልጣን ማማ የምትገፋ ሞተርናት ይባላል። ከ345 የካናዳ የፓርላማ መቀመጫ ግዛቲቱ 78ቱን ትይዛለች። ቢሆንም የትራምፕ ታሪፍ በቀላሉ የማይታለፍ ጉዳት ካናዳ ላይ ደቅኗል። በተለይም ግዛቲቱ የዓለማችን የአሉሚኒየም ምርት ከፍተኛው አቅራቢ እንደመሆኗ ኢንዱስትሪውን ታሪፉ ሊያሽመደምደው ይችላል። የካናዳ ግዙፏ ግዛት ኪውቤክ የዓለማችን ሰፊ ጥቅጥቅ ደን ባለቤትና በግብርናም የወተት ውጤቶች ምርት ለዓለም ከፍተኛ አቅራቢ እንደመሆኗ የፕሬዚዳንት ትራምፕን ቀልብ ሳትስብ አልቀረችም ይባላል። ከዚህ በተጨማሪ ኪውቤክ የካናዳ የሉዓላዊነት ስጋት ማነሳሻ ለፕሬዝደንቱ የፖለቲካ ካርድ ሆናም አገልግላለች። የሆነ ሆኖ የሁለቱ ዋነኛ ተፎካካሪ ፓርቲዎች የማካርኔ ሊበራል እና የፓሪ ፖሊቨር ወግ አጥባቂ ፓርቲ እጩዎች ከተለመደው የአየር ንብረት ለውጥ አጀንዳ ወጥተው አሁን ዋነኛ ትኩረታቸው ካናዳን ከአሜሪካ ተጽዕኖና ስጋት ማዳን የሚለው የፈጣን ምርጫ አየሩን ሞልቶታል ለአንድ ወር ተኩል ያህል በጠቅላይ ሚኒስትርነት የመሩት ካርኔ የመጀመሪያ የባለሥልጣን ውሳኔያቸው የነበረው የሸማቾችን የካርበን ጋዝ ቀረጥ መሰረዝ ነበር የአየር ንብረት ለውጥን ።

አሁን ደግሞ ከአሜሪካ ኢኮኖሚያዊና ሉዓላዊ ነጻነትን ማረጋገጥ የሚለው ሆኗል። ከስድስት ወራት በፊት በጠቅላይ ሚኒስትር ጀስቲን ትሩዶ የሚመራው ሊበራል ፓርቲ ለዓመታት የኢኮኖሚ አፈጻጸሙ ዝቅተኛ ስለነበረና ጀስቲን ትሩዶም በካናዳውያን ዝነኛነታቸው በመቀዛቀዙ የኮንሰርቫቲቭ ፓርቲ የተሻለ የማሸነፍ ዕድል አለው ይባል ነበር። አሁን ከትራምፕ ወደ ዓለም ፖለቲካ ብቅ ማለትና በርካታ ነባር የአሜሪካ ፖለቲካዊ ዘይቤዎችንና ፖሊሲዎችን ከቀያየሩት በኋላ ግን አሁን እርግጠኛ መሆን አይቻልም። የሕዝብ አስተያየት መስጫ ፖሎች እንዳመለከቱት የፖሊቨር ወግ አጥባቂ ፓርቲ ከሊበራሎቹ ጋር የሚያደርገው ፉክክር አልጋ በአልጋ አይሆነለትም። ማርክ ካርኔ የተሻለ የአሜሪካንን የንግድና የፖለቲካ ጫና ጡንቻ ይሸክማሉ የሚል እምነት በመራጮች ዘንድ እንዳለ እያሳዩ ነው። ለዓለም ሙቀት መጨመር ምክንያት የሆኑ የካርበን ጋዝ ልቀትን መቀነስ ወይም ኢንዱስትሪዎችን ማቀዛቀዝ የሚ ለው አጀንዳ ዛሬ ከፕሬዚዳንት ትራምፕ ታሪፍና የመጠቅለል ማስፈራሪያ በኋላ ቦታ ያላቸው አይመስልም። በምንም መንገድ ይሁን ኢኮኖሚውን በማሳደግ ከአሜሪካ ጥገኝነት ነፃ መውጣት የሚለው ለካናዳ የሞትና የሽረት ጉዳይ ነው እየተባለ ነው። የአየር ጸባይ ለውጥ ጉዳይስ ካላችሁ ሆሆ እየየም ሲዳላ ነው፣ ቅድሚያ ህልውና ነው ሳይሉ አልቀረም ካናዳውያን።